አዲስ አበባ ውስጥ አንድ እንግዳ ነገር እየተከሰተ ይገኛል። መንገዶች በዘመናዊ መንገድ እየተሰሩ ነው። የኮሪደር ልማትን በመጠናቀቅ ላይ ይገኛል። ከዚሁ ጎን ለጎን ደግሞ ከፍተኛ የሆነ የኮንስትራክሽን ስራ ለመጀመር መንግስት ተፍ ተፍ እያለ ነው። እዚህ ጋር ግን አንድ ጥያቄ ይነሳል። መንግስት ለምንድን ነው እስካሁን ዘግይቶ የቤቶችን ግንባታ አሁን የጀመረው የሚል ትልቅ ጥያቄ ነው የሚያስነሳው። ይህንም ሚስጥር እንፍታው። መንግስት ከአሁን ጀምሮ እስከ ምርጫው ድረስ የሚያደርጋቸው የተለያዩ እንቅስቃሴዎች በምርጫው ላይ ተጽዕኖ የሚያሳድሩ ናቸው። ላለፉት ሁለት ዓመታት ገደማ የኮሪደር ልማት በተለያዩ የከተማ አካባቢዎች ተካሂደዋል። በርካታ ሰዎች ከቤታቸው ቢፈናቀሉም በስራው ብዙዎች ደስተኛ መሆናቸውን በተለያየ መንገድ እየገለጹ ይገኛሉ። አዳዲስ መንገዶች ተሰርተዋል። የነበሩት መንገዶች እንዲሰፉ ተደርገዋል። ጽዳታቸው ከፍ እንዲል ተደርጓል። የህፃናት መጫወቻዎች፣ የሳይክል መንጃ ቦታዎች እና የተለያዩ የሚያማምሩ ስራዎች በዚህ የኮሪደር የኮሪደር ልማት ፕሮጀክት ውስጥ ተካቶ ሲካሄድ ቆይቷል። ነገር ግን አሁን ትኩረቱ ከኮሪደር ልማት ላይ እንደተነሳ የአዲስ አበባ ከተማ ከንቲባ አዳነች አቢቤ ገልጸዋል። የከተማ አስተዳደሩ ትኩረት ያደረገው በቤቶች ግንባታና በውሃ አቅርቦት ላይ እንደሚሆንም ከንቲባዋ ጨምረው ተናግረዋል። መንግስት እንዴት በዚህ ሰዓት ከኮሪደር ልማት ላይ ትኩረቱን አንስቶ ወደ ቤቶች ግንባታ ላይ ፊቱን አዞረ? ጉዳዩን በጥልቀት እንመልከተው። ፕሮጀክቱ የነዋሪዎችን የቤት ችግር ለመፍታት ወይስ ደግሞ የፖለቲካ ጥቅም ለማግኘት የሚለውም ሌላው ጥያቄ ነው። የአዲስ አበባ ከተማ አስተዳደር ለ2018 በጀት ዓመት 350 ቢሊዮን ብር በጀት ማጽደቁ ይታወቃል። ይህ በጀት በከተማዋ ታሪክ ትልቅ የሚባለው ነው። በጀቱን በጥልቀት ስንመለከተው ደግሞ ከዚህ በጀት ላይ 31.4 ቢሊዮን ብር ለመንገዶች ፕሮጀክት የሚውል እንደሆነ ታውቋል። 24.6 ቢሊዮን ብር ደግሞ ለቤቶች ግንባታ ይውላል። መንግስት በ2018 በጀት ዓመት ለሁለቱ ፕሮጀክቶች ምን ያህል ትኩረት እንደሰጠ የሚያሳይ ነው። ከዚህ በኋላ እንግዲህ ቤቶች ይገነባሉ፣ አዳዲስ መንገዶች ይገነባሉ የነበሩት መንገዶች እንዲሰፉ የተለያዩ ስራዎች ይሰራሉ ማለት ነው። በዚህ ውስጥ ደግሞ የኮሪደር ልማትን ያህል ባይሆንም ከኮሪደር ልማቱ ጋር ተመሳሳይ የሆኑ ስራዎች ጎን ለጎን እንደሚካሄዱ ነው የሚጠበቀው። ምስጢሩ ምንድነው ታዲያ ካላችሁ እንግዲህ እዚህ ጋር የቤቶች ግንባታ ጉዳይ አይደለም። ዋናው ምስጢር መንግስት ከመጪው ምርጫ በፊት በርካታ ቤቶችን ገንብቶ ለነዋሪዎች ለማስተላለፍ ቁርጠኛ የሆነ ይመስላል። ይህ ደግሞ መንግስት የሚፈልገውን ድጋፍ የሚያስገኝለት አንደኛው አማራጭ እንደሆነ ምንም ጥርጥር የለውም። ሆኖም አንድ ችግር እዚህ ጋር ይነሳል። የኮሪደር ልማቱ ገና ሙሉ ለሙሉ እስካሁን አልተጠናቀቀም። አንዳንድ ቤቶችም እንደሚፈርሱ መረጃዎች እየወጡ ይገኛሉ። ከዚህ በፊት በኮሪደር ልማት ምክንያት ቤታቸው የፈረሰባቸው ሰዎች እስካሁን ተተኪ ቤት እንዳላገኙም የሚናገሩ ብዙ ናቸው። ስለዚህ ቤት እየፈረሰ ቤት ያልተሰጣቸው ሰዎች በብዛት እያሉ የቤቶች ግንባታ መሰራቱ ምን ያህል ትርፋማ ያደርጋል የሚለውም አንድ የሚነሳ ጥያቄ ነው። መንግስት ግን ከዚህ በፊት ብዙ ትልልቅ ፕሮጀክቶችን ሰርቼ አሳይቻለሁ፣ አሁንም ይህንን ፕሮጀክት ለማስቀጠል ቁርጠኛ ነኝ፣ አሳካዋለሁ እያለ ይገኛል። መንግስት የኮሪደር ልማት ስራውን በማጠናቀቅም ፊቱን ወደ ቤቶች ግንባታ ማዞሩ የቤቶች ግንባታን በማፋጠን በፍጥነት ለነዋሪዎች ለማቅረብ እድል እንደሚፈጥርለት ነው እየገለጸ የሚገኘው። የኮሪደር ልማቱን በዚህ በያዝ ነው በ2018 በጀት ዓመት በቀጣዮቹ ጥቂት ሳምንታት ውስጥ በማጠናቀቅ መንግስት ፊቱን ሙሉ በሙሉ ወደ ቤቶች ግንባታ በማዞር ከዚህ በፊት የተለያዩ ፕሮጀክቶች ላይ ባሳየው መንገድ የቤቶቹንም ግንባታ በፍጥነት አጠናቆ ቤቶቹን ለህብረተሰቡ እንደሚያስተላልፍ እርግጠኛ የሆነ ይመስላል። ለዚህ ደግሞ ዝቅተኛና መካከለኛ የህብረተሰብ ክፍሎች ላይ ትኩረት ያደረጉ ቤቶችን በመገንባት አጠናቆ ለማስረከብ ዝግጅቱ በሙሉ ተጠናቆ ወደ ስራ ሊገባ ከጫፍ ተደርሷል። በሚቀጥሉት ጥቂት ዓመታትም መንግስት አንድ ነጥብ አምስት ቤቶችን ገንብቶ ለህብረተሰቡ ለማስተላለፍ ተዘጋጅቷል። ይህንን ለማሳካትም አዳዲስ ቴክኖሎጂዎች ተግባራዊ እንደሚደረጉ ነው የታወቀው ዋነኛው ቴክኖሎጂ ደግሞ የስሪ ቤት አገነባብን ተግባራዊ በማድረግ በአጭር ጊዜ ውስጥ በርካታ ቤቶችን ለመገንባት ትኩረት ተሰጥቶታል የተባለው። ለዚህ ለስሪዲ ቤቶች ግንባታ የሚሆኑ ማሽኖች በሚቀጥሉት ጥቂት ሳምንታት ውስጥ ወደ ሀገር ውስጥ የሚገቡ ሲሆን ከወራት በኋላ ደግሞ ስራ ጀምረው ቤቶችን መገንባት እንደሚጀምሩ ነው በመንግስት በኩል ይፋ የተደረገው። ጠቅላይ ሚኒስትር አብይ አህመድ በቅርቡ እንደተናገሩት ከኮሪደር ልማት ጎን ለጎን የቤቶች ግንባታ እንደሚፋጠንና ይህ የቤቶች ግንባታ ደግሞ በአዲስ አበባ ከተማ ብቻ ሳይሆን በተለያዩ ክልሎች እስከ ድረስ ግንባታው እንደሚካሄድ ነው ያስታወቁት። መንግስት ቤቶችን ይገነባል፣ ጎን ለጎን ደግሞ መንገዶችን ይገነባል። መንገዶቹና ቤቶቹ ሲገነቡ በተቻለ መጠን በኮሪደር ልማት ስታንዳርድ እንደሚሰሩ ነው በመንግስት በኩል የሚጠበቀው። እዚህ ጋ እንግዲህ ትልቅ ጥያቄ ይነሳል። ለኮንዶሚኒየም ተመዝጋቢዎችስ ምን ታስበዋል የሚል ጥያቄ ነው የሚነሳው። በመቶ ሺዎች የሚቆጠሩ ሰዎች በ1997ና በ 2005 ዓ ም ኮንዶሚኒየም ለማግኘት መመዝገባቸው ይታወቃል። በርካታ ሰዎች እስካሁን ድረስም ቁጠባቸውን ሳያቋርጡ እየቆጠቡ ይገኛል አሉ። መንግስት በቀጣይ ጊዜ የሚገነባቸው ቤቶች ለኮንዶሚኒየም ቆጣቢዎችም እንደሚ እንደሚተላለፉ ነው ያገኘ ነው መረጃ የሚያሳየው ከመንግስት በተጨማሪ ደግሞ በ70/30 ከግል ባለሀብቶች ጋር በመቀናጀት መንግስት ቤቶችን እየገነባ የሚገኝ ሲሆን እነዚህ ቤቶችም በተመሳሳይ መልኩ ለኮንዶሚኒየም ቆጣቢዎች እንደሚተላለፉ ታውቋል። ስለዚህ ለጊዜው እንግዲህ አሁን የተጀመረው የኮሪደር ልማት ይጠናቀቅና ዋነኛው የመንግስት ትኩረት ወደ ቤቶች ግንባታ ፊቱ ይዞራል ማለት ነው። በዚህ ውስጥ ደግሞ በ1997 በ2005 ዓ ም ተመዝግበው ቁጠባቸውን እየቆጠቡ ያሉ ሰዎች የቤት ተጠቃሚ ይሆናሉ። በተለያየ መንገድም የቤት ባለቤት የሚሆኑ ሰዎች እንደሚኖሩ ነው የሚጠበቀው። ስለዚህ ምን ይደረግ ካላችሁ እንግዲህ የ1997ም ሆነ የ2005 ተመዝጋቢዎች ቁጠባቸውን ሳታቋርጡ ከቀጠላችሁ የቤት ባለቤት የመሆናችሁ እድል ከፍተኛ ይሆናል ማለት ነው።